ስሟ የኢንዱስትሪ እቃዎች ልኬት ነው። በጥራት ከሷ በላይ ለአሳር የተባለላት፣ ህዝቦቿ ቢራ እንደሚወዱ እናውቃለን። የዳቦ ፍቅራቸውን ግን ማነገረን። ቢራ ምግብ እንጂ መጠጥ አይደለም ብለው ማመናቸው ሊያስደንቀን ይችላል። የዳቦ ፍቅራቸውን ግን የቢራ ፍቅራቸው ጋር ሳይገዳደር አይቀርም። እድሜ ልካቸውን የዳቦ አይነት ሲፈጥሩ የነበሩ ነው የሚመስሉት። ከሶስት ሺህ በላይ የዳቦ አይነቶች አሏቸው። ቋንቋቸው ቢከብድም የኑሮ ጥራታቸው ግን ያስቀናል። የትምህርት ቤት ክፍያን በማስወደድ እውቀትን ሸቀጥ፣ ትምህርትን ቅንጦት ላደረጉ አገራት አስተማሪያቸው ናት። ትምህርት እንደምንተነፍሰው አየር ሁሉ ለሰው ዘር በሙሉ በነፃ ሊሰጥ የሚገባ ጸጋ እንጂ ሊነገድበት አይገባም ብላ ታምናለች። ለዚህ እምነቷም ትገዛለች። በየአመቱ 450 ሺህ ዓለም ዜጎች ነፃ የትምህርት እድል ትሰጣለች አውሮፓዊት ሀገር ናት። በሀገር አውሮፓ በቆዳ ስፋት ሰባተኛ፣ በህዝብ ብዛት ሶስተኛ፣ በኢኮኖሚ ደግሞ አንደኛ ደረጃ ላይ ትገኛለች። ፌዴራል ሪፐብሊክ

የኢኮኖሚያ ግዝፈት ከአሜሪካና ቻይና ቀጥሎ በዓለም ሶስተኛ ደረጃ ላይ ተቀምጣለች። በ49 ትሪሊዮን ዶላር ጂዲፒ የአውሮፓ ጂዲፒ 28 ከመቶ ትሸፍናለች። ጀርመን የሚለው ስሟ ከ986 ዓ ም ጀምሮ በግዛትነት የሚታወቅ ቢሆንም የዛሬዋን ቁመና ይዛ የሀገርነት ቁመና ከያዘች ግን ድፍን 154 ዓመታት ተቆጥረዋል። እንደ አውሮፓውያኑ አቆጣጠር በ1970ዎቹ መጨረሻ የተመሰረተች ሀገር ናት። ዘመናዊውን አውቶሞቲቭ ኢንዱስትሪ አመጣው የወለደች በፍጥነት መንገድና በባቡር መንገድ የምትታወቅ በመኪና ኢንዱስትሪዎች ዝነኛ የሆነች በመድኃኒት በመኪናና በማሽነሪ ዝናን ያካበተች የስደተኞች ሀገር ትባላለች ወደ ጀርመን እንኳን በደህና መጡ። ታሪክ ከፈጠራ ጋር የሚገናኝባት እና ባህል ከዘመናዊ ሕይወት ጋር በሚያምር ሁኔታ የሚዋሃድባት፣ ከባቫሪያን ተረት ቤተመንግስቶች እስከ በርሊን ጫጫታ ጎዳናዎች ድረስ ጀርመን በአውሮፓ ውስጥ ካሉት እጅግ አስደናቂ መዳረሻዎች አንዷ ናት። ጀርመን በአውሮፓ በመሀል ላይ የምትገኝ ሲሆን ከዘጠኝ ሀገሮች ጋር ድንበሮችን ትጋራለች። ከማንኛውም የአውሮፓ ሀገር በላይ ከ84 ሚሊዮን በላይ ሰዎች የሚኖርባት ሲሆን ይህም በአውሮፓ ህብረት ውስጥ ከፍተኛ የህዝብ ቁጥር ያላት ሀገር ያደርጋታል። የመልክዓ ምድር ከደቡብ ከበረዷማ የአልፐስ ተራሮች እስከ ሰሜን ባህር አሸዋማ የባህር ዳርቾች እና በሰሜን ባልቲክ የባህር ዳርቾች ድረስ ይዘልቃል። እንደ ሙኒክ፣ ሃምቡርግ እና ኮሎኝ ያሉ ከተሞች እያንዳንዳቸው የራሳቸው ልዩ ውበትና ባህል ያመጣሉ። የጀርመን ታሪክ ሀብታምና ውስብስብ ነው። በአንድ ወቅት የቅድስት ሮማ ግዛት መኖሪያ ነበረች፣ በኋላ የጥበብና የፍልስፍና ማዕከል ሆነች። ከዚያም በ20ኛው ክፍለ ዘመን ሁለት የዓለም ጦርነቶችና በቀዝቃዛ ጦርነት ወቅት መከፋፈል ከባድ ፈተናዎች ገጥሟታል። ነገር ግን የጀርመን ታሪክ የመቋቋም ችሎታ ነው። በ1990 እንደገና ከተዋሃደች በኋላ ምስራቅና ምዕራብ ጀርመን እንደገና አንድ ሀገር ሆነዋል እና ከዚህ ጊዜ ጀምሮ በዓለም ላይ ካሉት ጠንካራ ዲሞክራሲዎችና ኢኮኖሚዎች አንዷ ሆና አድጋለች። ኢኮኖሚና ፈጠራ። ዛሬ ጀርመን በኢንጂነሪንግ በቴክኖሎጂና በፈጠራ የምትታወቅ ዓለም አቀፍ የኃይል ማመንጫ ሀገር ናት። እንደ ቢኤምደብሊው፣ ሜርኬዲስ ቤንዚ፣ ሲመንስና ቦሽ ያሉ ኩባንያዎች በዓለም ዙሪያ ይታወቃሉ። እንዲሁም በአረንጓዴ የቴክኖሎጂ ልማታቸው ላይ ጠንካራ ትኩረትን በመስጠት በታዳሽ ኃይል አመንጭነት ግንባር ቀደም ነች። በጀርመን ትምህርትና ምርምር ከፍተኛ ቦታ ይሰጣቸዋል። በዓለም አቀፍ ደረጃ ብቁ የሆኑ የከፍተኛ ተቋማት ትምህርት ቤት አሏቸው። የጀርመናውያን የባህል እንዲሁም የአኗኗር ዘይቤ ጀርመን በባህላዊ ቅርሶች እውቅናን አግኝታለች። እንዲሁም ከቤቶቨን ና ባች ክላሲካል ሙዚቃ እስከ በርሊን ክለቦች ትታወቃለች። ሰዎች በሙኒክ እንደ ኦክቶፌስት ያሉ በዓላትን በመላ አገሪቱ የገና ገቢዎች በጉጉት የሚናፈቁ ክብረ በዓላት አሏቸው። የጀርመን ቋንቋ ብራቱርስትና ፕሬትዝል የሚባል ሲሆን ብዙ አይነት ምግቦችም አሏቸው። እግር ኳስም በተመለከተ እግር ኳስ የጀርመኖች የዕለት ከዕለት ሕይወታቸው ዋነኛ አካል ነው ብንል ማጋነን አይሆንብልም። ስለተመለከቱ እናመሰግናለን።